ሴክሹዋል ኤነርጂ እናውራ። በጣም በተደጋጋሚ ዴይ ቱ ዴይ ሴክስ የምታረጉ ሰዎች በሌላም መንገድ ሊሆኑ ይችላል፣ ፖርኖግራፊ በማየት ማስተርቤሽን በመጠቀም በእንደዚህ አይነት መልኩ ኤነርጂያችሁን በተደጋጋሚ ዌስት የምታረጉ ሰዎች ይሄ ቪዲዮ ለናንተ። ኢትዮጵያ ላይ ያለ ህዝብ በሙላ ይህ ቪዲዮ ማየት አለበት፣ ሁላችሁም ሼር አሉት። ሁሉም ሰው ሴክሹዋል ዲዛይር አለ ሲጀመር፣ አንድ ሰው መብላት፣ መጠጣት፣ መልበስ እንደሚያስፈልገው ሁሉ ህይወቱ ላይ የሚያስፈልገው ነገር ቢኖር ሴክሹዋል ኤነርጂ እና ግን ሰዎች ሳይገባችሁ ዝም ብላት ታዝረከርቡታል ለወንዶችም ለሴቶችም ነው ምነግራችሁ። ነገር ግን ስፔሻሊ ደግሞ ለወንዶች በጣም ያለህን ኢነርጂ ራስን በማርካት ፕሮግራፊ በማየት ሴክስ በማድረግ ዝም ብላችሁ የምትረጩ ወንዶች ማለት ነው። ዝም ብላችሁ አታዝረክ ኩ ባካችሁ። በጣም ትልቅ የሆነ ኢነርጂ ነው እያወጣችሁ ያላችሁ እናንተ ሳትስፋይድ የሆናችሁ መስሏችኋል፣ ነገር ግን ስታውጡት የሁላችሁ ልጅን ሊፈጥር የሚችል በጣም ፓወርፉል የሆነ ኢነርጂ ነው የምታወጡት። ሁላችንም ጋር የማይታይ ኢነርጂ አለን። ኢነርጂ መውጣት ስለሚፈልግ ነው እንጂ አባቴ አንተ ሴክስ ስለፈለግ ዲዛይር ስለሆነ አይደለም ያን ነገር መውጣት እየፈለግ ያለው ትምህርት ቤት ይህን ነገር ስላልተማር ነው ቤተሰብ ስላልነገረ ነው ይህን ነገር የምነግራችሁ። ያንን ኢነርጂ ግን ሪዳይሬክት ማድረግ ትችላላችሁ። ያንን ፓወርፉል የሆነ ልጅ ሊፈጥር የሚችል በጣም ፓወርፉል ኢነርጂ በመስራት ክሪኤቲቭ በመሆን ትልልቅ ነገሮችን መስራት ትችላላችሁ። በመቆጠብ ነው ምላችሁ። በጣም ግን ዝም ብላችሁ የምታዝረከረኩ ከሆነ በጣም ከሁሉም ሴቶች ጋር የምታዩ ከሆነ ኢነርጂያችሁን የምታባክኑት ከሆነ ህይወታችሁ ላይ ምን እንደሚፈጠር ልንገራችሁ። በጣም ልፍስፍስ ነው የምትሆኑ ወንዶች፣ በተለይ በጣም ልፍስፍስ ደካማ ምናምን ነው የምትሆኑ። አንቺን ብትሆኚ ሴትም ከሆን ኢነርጂውን ስትይዥው በጣም ሴትነት ሲወጣ ነው የሚሄደው። የምር ቼክ ብታረጉ በጣም the strongest form of energy sexual energy ነው። ይሄንን ኢነርጂ ፕሮቴክት አድርጋችሁ መጠቀም ከቻላችሁ የትኛውም አይነት የህይወት ዘርፎቻችሁ ላይ በጣም ጤናማ መሆን ትችላላችሁ። ያንን ኢነርጂ መጠቀም ከቻላችሁ አልሆነ ግን ኮንሲስተንትሊ ያላችሁ ኢነርጂ ስለሆነ እንዴት መጠቀም እንዳለባችሁ ካላወቃችሁ ዝም ብላችሁ ታወጡታላችሁ፣ ታወጡታላችሁ። ወደ ላይ መውጣት አይችልም። ክሬቲቪቲያችሁ ይዘጋል። ኤቭሪቲንግ ድፍ ነው። ዓለም ላይ ትልቅ ነገር የፈጠሩ ሰዎች በሞላ ማለት ነው ልንገራችሁ፣ ይህንን ኢነርጂ ማስተር ያደረጉ የተጠቀሙ ሰዎች ናቸው። ስፔሻሊ ወንዶች ዝም ብላችሁ ታዝረከርኩ ይውላል። ባት የሶስት ቀን የቁርስ፣ የምሳ፣ እራት ኢነርጂ ምግብ በሞላ በአንድ ቀን ታጠለ። ያ ማለት ልፍስፍስ ነው የምትሆነው። ወንዳ ወንድ ትሆኑ ሁላ ስነግራችሁ። ስለዚህ ኢነርጂ ሕዝብ በፊት የተደፈራችሁ በካልቸር በተለያየ አይነት ነገር በቤተሰብ ምናምን ነገር የሚነገር ይሄ ነገር ብልግና ነው፣ ይሄ ነገር መጥፎ ነው ምናምን ነገር ነው እየተባልን ይመጣ ነው፣ አውቀንም ይሆን ሳናቀው። ስለዚህ ኢነርጂ ሲወራ እኔ በጣም ነው የሚገርመኝ። በጣም እንደ ብልግና ነው የሚታየው። በጣም እንደ ሼም ጊልት ስሜት ምናምን ነገር እንዲሰማችሁ ነው ሰዎች ያሳፍራችኋል። ሼም የሚይዛችሁ ከሆነ የጊልት ስሜት የሚሰማችሁ ከሆነ ስቲል ብሎክ እያረጋችሁት ነው። እየምረኝ ነው የምላችሁ። አሁን ምላችሁ ነገር ላይገባችሁ ይችላል። ወደፊት በትልቁ ማውራበት ኮንሰርት ቢኖረኝ ይሄ ነው ህዝቡ ሁሉ እንዲገቡ የምፈልገው ፓርቲ ይሄ ነው። ከሀይስት ቫይብሬሽን ኦተንቲሲቲ እና ሰልፍ ላቭ ነው በጣም ትልቅ ነገር ማኒፌስት እንድታደረጉ የሚያረጋችሁ ይሄ የጊልት ስሜት ሼም፣ ወይም ደግሞ እፍረት ምናምን የሚባሉት ነገሮች ደግሞ በጣም በሎስ ፎርም ኦፍ ኢነርጂ ስለሆኑ በዛ ኢነርጂ ላይ ሆናችሁ ምንም አይነት ነገር ማኒፌስት ለማድረግ ምንም ነገር ለመስራት፣ ክሪኤቲቭ ለመሆን ኦፕን አይሆንም ቦዲያችሁ፣ አይምሯችሁ ኢነርጂ ሴንተሮቻችንን በደንብ ለመጠቀም መጀመሪያ ይሄ የተደፈነው ብሎክ ያደረጋችሁትን ነገር መክፈት አለባችሁ። አቲቱዳችሁ ሊስተካከል ይገባል። እያልኩኝ ያለሁት ሬል ሴክሱን አይደለም። ስለዛ ኢነርጂ የምታስ የሚሰማችው የሚሰማችሁ ስሜት ልክ ካልሆነ በጣም ክሬቲቭ ለመሆን ትልቅ ስራዎችን ለመስራት ኦፕን የሆነ ማይንድ አይኖራችሁም። ብሎክ ስላደረጋችሁት ምንም ነገር ትለፋላችሁ እንጂ ማኒፌስቱ ላታረጉ በጣም ልጠብቁት የሚገባ ነገር ነው። በጣም ሪስፔክት ልትሰጡት የሚገባ ኢነርጂ ነው። አይኖ ማውራት ነገር አዲስ እንደሆነ፣ አይኖ ትምህርት ቤት አልተማራችሁም፣ አይኖ ቤተሰብ አልነገራችሁም የሚል ነገር ኖስ ዊርድ ሊመስል ይችላል፣ ሚዲያ ላይ ወጡ ስለዚህ አይነት ነገር ማውራት። በእርግጠኝነት አሁን ያልኩትን ነገር ጥቂት ሰዎች ናቸው የሚገባቸው። ከገባችሁ፣ ይህንን ኢነርጂ ከተጠቀማችሁ፣ በጣም ትልቅ ነገር መስራት ይችላላችሁ። ከዛ ውጭ አሁን በኦንላይን የምሰጠው ስለ ማኒፌስቴሽን የምሰጠው በጣም ትልቅ ስልጠና አለ። እዛ ላይ ስለዚህ ጉዳይም ጭምር በደንብ ነው ማውራው። ሬዲ ቦታ ያስያዙ በጣም ብዙ ሰዎች አል ቀኑ ሳይደርስ